ሰላም ጤና ይስጥልን። የተከበራችሁ ተከታታዮቻችን እንዴት ናችሁልን? አራዳ ሜዳ ኦፊሻል ላይ ትገኛላችሁ። ዛሬም በተለያዩ ስፖርታዊ ጉዳዮች ከእናንተ ጋር አብረን ቆይታ እናደርጋለን። እንደተለመደው ለቻናላችን አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣይ ነው። በርካታ መረጃዎችን በዛሬ ጠዋት የስፖርት የመረጃ ሰዓታችን ምንነግራችሁ ይሆናል። ከዝውውር መረጃዎቻችን መካከል አርሰናልና ኖኒ ማድዌኬ ስማቸው ተያይዞ እየተነሳ ይገኛል። መድፈኞቹ አርሰናሎች የተጫዋቹን ዝውውር ከሚከታተሉት ክለቦች መካከል አንዱ ስለመሆኑ እየተነገረላቸው ይገኛል። ይህንን ጉዳይ በስፋት እንመለከታለን። ከዛ ውጪ ፍሎሪያን ቨርትዝ ወደ መርሲሳይድ መድረሱ እየተነገረ ነው የሚገኘው። ዛሬ የህክምና ምርመራውን አድርጎ በሊቨርፑል እንግዲህ ቀጣይ ፊርማውን የሚያኖር ተጫዋች ይሆናል ተብሎ ይጠበቃል። ይህንን ጉዳይ እንደዚሁ እንመለከተዋለን። ከዛም ባሻገር ደግሞ ዩቬንቱስ ካዲዳስ ጋር ያለውን ውል ማራዘሙ እየተነገረ ነው የሚገኘው። ይሄንን ጉዳይ እናያለን። ከዚህም በተጨማሪ ደግሞ የቀድሞ የእግር ኳስ ኮከብ እና በአሁኑ ሰዓት የካሜሮን እግር ኳስ ፌዴሬሽን ፕሬዝዳንት የሆነው ሳሙኤል ኤቶ ምናልባትም የእግር ኳስ ቅጣት ሊደርስበት እንደሚችል ነው እየተነገረ የሚገኘው። የዓመታት ቅጣት ከፊቱ ተጋርጧል። በምን ምክንያት ነው ሳሙኤል ኤቶ ቅጣት የሚጠብቀው? የሚሉትን ጉዳዮች እንመለከታል እንመለከታለን ከዛ ውጭ ትላንትና በአለም የክለቦች ዋንጫ የተደረጉ ጨዋታዎችና እንደዚሁ ደግሞ ዛሬ የሚደረጉ የጨዋታ መርሃ ግብሮችን የምንመለከት ይሆናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ቆይታ ካደረጋችሁ እነዚህንና በርካታ ጉዳዮችን የተመለከትን ከእናንተ ጋር አብረን ቆይታ የምናደረግ ነው የሚሆነው። ቀዳሚ ወደምናደርጋቸው ጉዳዮቻችን ስናቀና የፍሎሪያን ቬርትዝን ጉዳይ እንመለከታለን። ቬርትዝ እንግዲህ እንደምታቁት ዛሬ ቀነ ቀጠሮ ተይዞለታል ወደ መርሲሳይድ መድረሱ ነው እየተነገረ የሚገኘው ተጫዋቹ የህክምና ምርመራውን በዛሬው ዕለት ያከናውናል ከቤተሰቦቹ ጋር በመሆን ነው በረራውን እያከናውነው ዛሬ የህክምና ምርመራውን እንደሚያደርግ ይጠበቃል ከዛ በኋላ እንግዲህ የሚጠበቀው በጥቂት ቀናት ውስጥ ፊርማውን አኑሮ አዲሱ የሊቨርፑል ተጫዋች መሆኑ ይፋ ማድረግ ብቻ ነው ለማንኛውም ዛሬ ተጫዋቹ ሜዲካሉን የሚያከናውንበት ቀን ስለሆነ በሊቨርፑል ደጋፊዎች በኩል እጅግ በጉጉት እየተጠበቀ ይገኛል። ከዛ ውጪ ወደ አርሰናል መረጃዎቻችን ደግሞ ስናቀና የሰሜን ለንደኑ ክለብ አርሰናል እንግዲህ ካርሎስ ክዊስታን እንዳጣ ይታወቃል። ቶማስ ፓርቴን ደግሞ ለማጣት ተቃርበዋል። አሁን እየወጡ እንዳሉ መረጃዎች ከሆነ ኖኒ ማድዌኬን ለማስፈረም ፍላጎት ካላቸው ክለቦች መካከል አንዱ አርሰናል ነው የሚሉ ዘገባዎች እየወጡ ይገኛሉ። በተለይም ደግሞ ዘ ቴሌግራፍ መረጃውን ይዞት እንደወጣው ከሆነ በተለይም በተጫዋቹ በኩል በርካታ ፍላጎት ያላቸው ክለቦች እንዳሉ ነው መረጃው የሚያሳየው። ኒውካስል ዩናይትድ እንዲሁም ቶተንሃም ስፐርስ የተጫዋቹ ፈላጊዎች ናቸው። ነገር ግን ደግሞ አርሰናል በተለይ የመስመር አጥቂዎችን እየፈለገ ነው የሚገኘው። በርካታ ተጫዋቾችን እያገኘ አይደለም። ሮድሪጎ ጎሽ፣ ኒኮ ዊሊያምስን እያገኘ አይደለም። ስለዚህ ወደ ሌሎች አማራጮቹ መዞር ያለበት ይመስላል። ያ መሆኑን ተከትሎ ይንን ተጫዋች ወደ ክለባቸው ለማምጣት በመድፈኞቹ በኩል ፍላጎት እንዳለ ነው የሚወጡት መረጃዎች የሚያሳዩት። እንግዲህ መድፈኞቹ እስካሁን ምንም አይነት የዝውውር ጥያቄ አላ አላቀረቡም ነገር ግን ደግሞ ተጫዋቹን ለማስፈረም ፍላጎት ካላቸው ክለቦች መካከል መድፈኞቹ አርሰናሎች እንደሚጠቀሱ እየወጡ ያሉት ዘገባዎች ያሳያሉ። ወደ ዩቬንቱስ ጉዳዮቻችን ደግሞ እንለፍ። ዩቬንቱስ ከአዲዳስ ጋር ያለውን የአጋርነት ውል እስከ 2037 ድረስ ማራዘሙ ነው እየወጡት ያሉት መረጃዎች የሚያሳዩት። እንግዲህ ዩቬንቱስ እንደምታውቁት ትጥቅ የሚያመርትለት ተቋም አዲዳስ እንደሆነ ይታወቃል። እስከ 2027/28 ድረስ ነበረ ያላቸው ውል የነበረው፣ አሁን ደግሞ ውላቸውን በማራዘም እስከ 2036/37 የውድድር ዘመን ድረስ ዩቬንቱስ ከአዲዳስ ጋር ውል ማሰሩ ነው እየተነገረ የሚገኘው። እንግዲህ በነዚህ አስር ዓመታት ውስጥ ዩቬንቱስ ከአዲዳስ 468 ሚሊዮን ዩሮ በዚህ የውል ስምምነት ላይ እንደሚያገኝ ታውቋል። ወይም ደግሞ 408 ሚሊየን ዩሮ አሊያም ደግሞ 468 ሚሊዮን ዳላር ከአዲዳስ እንደሚያገኝ ነው የተነገረው። እንግዲህ የረጅም አመታት ውል ነው የተፈራረሙት ዩቬንቱስ ከዚህ በኋላ በተለይም ከአዲዳስ ጋር አብሮ ያለውን ውል አብሮ እንደሚቀጥል የወጡት ያሉ መረጃዎች ያሳያሉ። ወሬ ሌሎቹ ጉዳዮቻችን እንለፍ። የራፋኤል ሊያውን ጉዳይ እናገኛለን። ባየር ሙኒክ እንግዲህ ይህንን የኢሲ ኤሲ ሚላን የመስመር ተጫዋች ለማስፈረም ንግግሮችን እያደረገ እንዳለ ነው የወጡት ያሉት መረጃዎች የሚያሳዩት እስካሁን ድረስ ምንም አይነት ይፋዊ ፕሮፖዛል አልቀረበም። እንዲሁም ደግሞ ምንም አይነት ይፋዊ የዝውውር ጥያቄ አልቀረበም። ነገር ግን ደግሞ ባየር ሚኒክ ንግግር እያደረገ ነው። እንደምታውቁት ባየር ሚዩኒክ ኒኮ ዊሊያምስን ነበር ማስፈረም የሚፈልገው ነገር ግን ደግሞ ባርሴሎና ለተጫዋቹ ዝውውር አንድ እርምጃ ቀደም ብሎ ሄዷል። እናም ደግሞ የኒኮ ዊሊያምስን ጉዳይ እስከ መጨረሻው ድረስ መመልከት ይፈልጋሉ። እንደዛም ሆኖ ግን ይህንን ተጫዋች ራፋኤል ሊያውን ለማምጣት ስራዎችን እየሰሩ እንዳሉ ነው እየተነገረ የሚገኘው። ከዛም ባለፈ ብራድሊ ባርኮላ ፕሮግራም በአማራጮቻቸው ውስጥ እንደሚገኝ ነው እየተነገረ የሚገኝ ነው። ከዚሁ ከኤሲ ሚላን መረጃ ሳንወጣ ኤሲ ሚላን የቀድሞውን የአርሰናል እና የባየር ሌቨርኩሰን ተጫዋች ግራኒት ዣካ ለማስፈረም ቀጥተኛ ንግግሮችን እያደረገ እንዳለ ነው የወጡት ያሉት ዘገባዎች የሚያሳዩት። በሁለቱ ክለቦች መካከል ይፋዊ ንግግሮች የተደረጉ ይገኛሉ። ተጫዋቹም ደግሞ እንደዚሁ የኤሲ ሚላን ፕሮጀክት ለመቀላቀል ፈቃደኛ ነው የሚሉ ዘገባዎች የወጡ ነው። በእርግጥ የዣካ ከባየር ሌቨርኩሰን መውጣት ብዙም የሚታሰብ ጉዳይ አልነበረም፣ ግን ደግሞ አሁን ተጫዋቹ ወደ ጣሊያኑ ክለብ የሚሄድባቸው እድሎች በጣም ሰፊ መሆናቸው እየተዘገበ ነው የሚገኘው። እዛው ጣሊያን ቤት ቆይታ እናድርግና የፌዴሪኮ ኬዛን ጉዳይ እንመልከት። ፌዴሪኮ ኬዛን እንግዲህ በሊቨርፑል ደስተኛ አይደለም፣ ከክለቡ መውጣት ይፈልጋል። በርካታ ክለቦችም እንደሚፈልጉት የተነገረ ነው የሚገኘው። ታዲያ በቅርቡ አዲሱ የጣሊያን ብሔራዊ ቡድን አሰልጣኝ ሆኖ ወደ ጣሊያን ብሔራዊ ቡድን ያቀናው የብሔራዊ ቡድኑ አሰልጣኝ ዢናሮ ጋትሶ ይህንን ተጫዋች በተመለከተ አንድ አስተያየት ሰጥቷል። ተጫዋቹ የበለጠ እግር ኳስን መጫወት አለበት፣ በርካታ ደቂቃዎችን ማግኘት አለበት። ይህ በጣም አስፈላጊ ነገር ነው። እኛ ሁለተኛ ሁልጊዜም ለተጫዋቹ በራችን ክፍት ነው ነገር ግን ደግሞ ፌዲ በትክክለኛ ሁኔታ ጨዋታዎችን ማድረግ አለበት የሚል አስተያየት ከዢናሮ ጋትሶ በኩል ተሰጥቷል እንግዲህ እዛው ጣሊያን ውስጥ የሚገኙ ክለቦች ተጫዋቹን ይፈልጉታል ስለዚህ ምናልባትም ተጫዋቹን እነዚህ ክለቦች ሊያስፈርሙት ይችላሉ የኬዛ በሊቨርፑል የመቆየት ነገር አጠራጣሪ ጉዳይ እንዳለው ነው የሚወጡት መረጃዎች የሚያሳዩት ወደ ፔጂ ጉዳዮቻችን ደግሞ እንለፍ ዣሎጂ ዱና ሮማን እናገኛለን። ዣሎጂ ዱና ሮማ እንግዲህ በፔዤ አስደናቂ ጊዜን እያሳለፈ የሚገኝ ግብ ጠባቂ ነው። ታዲያ በሱ ካምፕ ውስጥ ንግግሮች የተደረጉ እንዳሉ መረጃዎቹ ያሳያሉ። በተለይም ደግሞ የዚህን ግብ ጠባቂ ውል ለማራዘም ክለቡ ከፍተኛ ስራን እየሰራ እንዳለ ነው እየተነገረ የሚገኘው። በእርግጥ እስካሁን ድረስ ምንም አይነት ስምምነት ላይ አልተደረሰም በፔዥና በተጫዋቹ በኩል ነገር ግን ደግሞ ድጋሚ ንግግሮችን ለማድረግ እቅዶች እንዳሉ የሚወጡት መረጃዎች ያሳያሉ። ከዛ በተጨማሪ ወደ ኔይማር ጉዳይ እናቅና። ኔይማር እንግዲህ ከሳንቶስ የሚለቅበት እድል እየሰፋ እንደመጣ ነው እየተነገረ የሚገኘው። እንግዲህ በአንድ ወቅት በእግር ኳስ ክህሎቱ እጅግ በጣም አስገራሚ የሚባል እግር ኳስ ተጫዋች ነበር ኔይማር ጁኒየር። ነገር ግን በጉዳት ምክንያት ደግሞ የእግር ኳስ ኬሪሩ እየተበላሸ ነው የሚገኘው። አሁን ደግሞ ከልጅነት ክለቡ ሳንቶስ ጋር እንደሚለያይ መረጃዎቹ ያሳያሉ። ምናልባት ይህ ነገር እውነት ይሆን የሚለውን መጨረሻ ላይ የምንመለከተው ነው የሚሆነው። ከዛ ውጭ ደግሞ ቀጣይ ማረፊያው የት ሊሆን ይችላል የሚለው ይጠበቃል። ነገር ግን ደግሞ አንድ መረዳት የሚቻለው ኔይማር የሚጫወትባቸው ክለቦች በጠቅላላ በተጫዋቹ ደስተኛ እንዳልሆኑ ነው። ከዚህ ቀደም እንደምታውቁት ወደ ሳውዲያ አቅንቶ ነበር ወደ አልሂላል፣ ነገር ግን ያደረጋቸው የጨዋታዎች ቁጥር በጣት የሚቆጠሩ ናቸው። በርካታ ጨዋታዎችን ሲያደርግ አልነበረም፣ እንደ ተከፈለው ገንዘብ አልነበረም ክለቡን ሲያገለግል የነበረው። ከዛ ክለብ ወጣ። አሁን ደግሞ ወደ ሳንቶስ ካመራ ከወራት በኋላ ተጫዋቹ እንግዲህ ከዛ ክለብ ጋር እንደሚለያይ ነው እነዚህ መረጃዎች የሚያሳዩት። ወደ ፊፋ መረጃ ደግሞ ንለፍ ና። ፊፋ በተለይም የኮንፌዴሬሽን ካፕ ውድድርን እንደሚያከናውን ነው መረጃዎቹ የሚያሳዩት። እንግዲህ ፊፋ እነዚህን የኮንፌዴሬሽን ተወዳዳሪ ብሔራዊ ቡድኖች በኮንፌዴሬሽን ካፕ ውድድር ላይ አካቶ ውድድሩን እንደሚያከናውንና በአራት ዓመት አንዴ ደግሞ የውድድር እንደተለመደው እንደሚከናወን መረጃዎቹ ያሳያሉ። ከዚህ ቀደም እንደምታውቁት የዓለም ዋንጫ ከመደረጉ ከአንድ ዓመት ቀደም ብሎ የኮንፌዴሬሽን ካፕ ውድድር ይከናወን ነበር። አሁን የውድድር መልሶ እንደሚከናወን እነዚህ መረጃዎች ያሳያሉ። በርካታ ብሔራዊ ቡድኖች በዚህ ውድድር ላይ ይካፈላሉ። አርጀንቲና የዓለም ዋንጫ አሸናፊ ነች፣ ስፔን የአውሮፓ ዋንጫ አሸናፊ ነች፣ ፖርቱጋል የኔሽንስ ሊግ፣ ኮሎምቢያ ደግሞ እንደዚሁ የኮፓ አሜሪካ ፍጻሜ ተፋላሚ ነች፣ ሜክሲኮ የጎልድ ካፕ አሸናፊ ነች፣ ካታር ከኤዥያ ካፕ፣ ኮትዲቯር ደግሞ ከአፍሪካ ዋንጫ እና ኒውዚላንድ ደግሞ ከኦኤፍሲ የኔሽንስ ካፕ እነዚህ ብሔራዊ ቡድኖች በዚህ ውድድር ላይ እንደሚካፈሉ ነው እየወጡት ያሉት ዘገባዎች የሚያሳዩት። ከዛ ውጭ ወደ ሳሙኤል ኤቶ መረጃ እናቅናና፣ ቀደም ሲል መግቢያችን ላይ የነገርናችሁን መረጃ እናካፍላችሁ። ሳሙኤል ኤቶም የአምስት ዓመታት ቅጣት ሊጠብቀው እንደሚችል ነው እየተነገረለት የሚገኘው። ሳሙኤል ኤቶ እንደምታቁት የቀድሞ የባርሴሎና የቼልሲ በጣም አስገራሚ የፊት መስመር ተጫዋች ነበር። እንዲሁ ደግሞ በካሜሮን ብሔራዊ ቡድን ታሪክ ከማይዘነጋቸው ምርጥ የፊት መስመር ተጫዋች አንዱ ነበር። ነገር ግን ደግሞ ወደ ካሜሮን እግር ኳስ ፌዴሬሽን ኃላፊነት ከመጣ በኋላ በርካታ የስም ማጥፋቶች እየደረሱበት ይገኛሉ። በእርግጥ ነገሮቹ እውነት ይሁኑ አይሁኑ በርካታ አስተያየቶች ይሰጡባቸዋል። ነገር ግን ደግሞ ሳሙኤል ኤቶ ከበርካታ ማጭበርበሮች ጋር ስሙ ተያይዞ የሚነሳ የቀድሞ እግር ኳስ ተጫዋች ነው። አሁን ታዲያ እየወጣው እንዳለው መረጃ ከሆነ ሳሙኤል ኤቶ የአምስት ዓመታት ቅጣት ከፊቱ ተጋርጦበታል የሚሉ መረጃዎች እየወጡበት ነው የሚገኘው የዚህም ደግሞ ትክክለኛ ምክንያቱ ምንድን ነው? ሀገሩ ካምሮን በካታር የዓለም ዋንጫ ላይ በተሳተፈችበት ጊዜ ካገኘችው የገንዘብ ሽልማት ውስጥ 525 ሺ ዳላር ለራሱ ገንዘብ ወይም ደግሞ ለራሱ ጥቅም በመዋሉ ምክንያት ነው። እንግዲህ ቅጣት ሊጠብቀው ይችላል የሚሉ መረጃዎች እንዲወጡበት ያስቻለው እንግዲህ በፊፋ የአንቀጽ 29 መሰረት ደግሞ አንድ የእግር ኳስ አመራር ሀገር ከምታገኘው የእግር ኳስ ጥቅም ውስጥ ለራሱ ጥቅም የሚያውል ከሆነ ምናልባት ከገንዘብ ቅጣት ባለፈ እስከ አምስት ዓመታት ድረስ ከእግር ኳስ እንዲታገድ ሊያደረግ የሚችል ቅጣት ይጠብቋል የተባለው ሳሙኤል ኢቶ ደግሞ እንደነዚህ መረጃዎች ዘገባ ከሆነ ሙሉ በሙሉ ከእግር ኳስ የሚታገድበት እድል ለአምስት ዓመታት ሰፊ መሆኑ ነው እየተነገረ የሚገኘው። ሳሙኤል ኢቶ እንግዲህ እንዲህ ባለ ማጭበርበር ውስጥ ተዘፍቆ በርካታ ጉዳዮች የተነሱበት ይገኛል ማለት ነው። ከዛ ውጪ ወደ ሌሎች ጉዳዮቻችን እናቅናና በተለይም በዋነኝነት የዓለም የክለቦች ዋንጫ ጨዋታዎችን እንመለከታለን። ትላንትና እንግዲህ አምስተኛ ቀኑ ላይ በነበረው የዓለም የክለቦች ዋንጫ በርካታ ጨዋታዎች ተከናውነዋል። ምሽት አንድ ሰዓት ላይ ፓልሜራስ ካላህሊ ጨዋታቸውን አከናውነው ጨዋታው ሁለት ለባዶ ተጠናቋል። በእርግጥ ጨዋታው ወደ ስልሳኛው ደቂቃ ገደማ ተቋርጦ ነበረ። በከፍተኛ የሙቀት መጠን ምክንያት ጨዋታው ለደቂቃዎች ቢቋረጥም መልሶ ደግሞ ቀጥሏል። ሆኖም ግን ፓልሜራስ ሁለት ለባዶን ያሸንፈው። ኢንተር ማያሚ ደግሞ ፖርቶን ሁለት ለአንድ ሲያሸንፍ ምትሀተኛው እግር ኳሰኛ ሲሲ አስገራሚ ቅጣት ምት ጎል ማስቆጠር ችሏል። ኢንተር ማያሚ ከመመራት ተነስቶ ነው ጨዋታውን ያሸነፈው። ከዛ ውጭ ደግሞ ለሊቱ ሰባት ሰዓት ላይ ሲያትል ሳውንደርስ በአትሌቲኮ ደ ማድሪድ ሶስት ለአንድ በሆነ ውጤት ተሸንፏል። አትሌቲ እንግዲህ የመጀመሪያ ሶስት ነጥቡን ነው በዚህ ውድድር ላይ ማሳካት የቻለው ፓብሎ ባሪዮስ እንዲሁ ደግሞ አግዘል ቬትስል እና ራሱ ፓብሎ ባሪያውስ በድጋሚ ግቦችን አስቆጥረው ጨዋታው በአትሌቲኮ ማድሪድ አሸናፊነት ተጠናቋል። ሌላው ምሽት ላይ የተደረገው ሌሊት 10 ሰዓት የፔዤ እና የቦታፎጎ ጨዋታ ነበረ። ፔዤ በዚህ ጨዋታ ላይ ተሸንፏል። ቦታፎጎ አንድ ለባዶ በሆነ ውጤት ጨዋታውን አሸንፎ እንግዲህ ሶስት ነጥብ ማግኘት ችሏል። ዛሬም እነዚህ ጨዋታዎች ቀጥለው ይደረጋሉ። ምሽት አንድ ሰዓት ላይ በባለፈው አስር ግቦችን ያስተናግደው ኦክላንድ ሲቲ ከቤኔፊካ ጋር ጨዋታቸውን ያከናውናሉ። ምሽት ሶስት ሰዓት ላይ በባለፈው ሶስት ነጥብ ያሳኩት ሁለቱ ክለቦች ፍላሚንጎና ቼልሲ ጨዋታዎቻቸውን የሚያከናውኑ ይሆናል። እንደዚሁ ደግሞ ለሊት ሰባት ሰዓት ላይ የአፍሪካው ክለብ ኤስ ቱኒስ ከሎስ አንጀለስ እግር ኳስ ክለብ ጋር ጨዋታውን ሲያከናውን፣ ለሊት አስር ሰዓት ላይ ደግሞ ባየር ሚዩኒክ ከቦካ ጁኒየርስ ጋር ጨዋታዎቻቸውን የሚያከናውኑ ነው የሚሆነው። እንግዲህ እነዚህ ተጠባቂ ጨዋታዎች ዛሬ በዓለም የክለቦች ዋንጫ የሚደረጉ ጨዋታዎች ናቸው። ወደ መጨረሻዎቹ ጉዳዮቻችን ስናቀና የሊቨርፑልን ጉዳይ እናገኛለን። ሊቨርፑል እንግዲህ ዳርዊን ኑኔዥን የሚለቅበት እድል በጣም እየሰፋ መጥቷል ተብሏል። ክለቡ እስካሁን ድረስ ምንም አይነት የዝውውር ጥያቄ ለተጫዋቹ አልቀረበለትም። ግን ደግሞ በርካታ ክለቦች ይህንን ተጫዋች እንደሚፈልጉት ነው እነዚህ የሚወጡት መረጃዎች የሚያሳዩት። ምናልባት እዛው አውሮፓ ውስጥ ቆይታ ሊያደርግ ይችላል። ከዛም ባሻገር ደግሞ ከአውሮፓ ውጭም ሌሎች ክለቦች ይህንን ተጫዋች ሊያስፈርሙ የሚችሉበት እድል እንዳለ ነው በስፋት የተዘገበ የሚገኘው። ተጫዋቹ ግን ከሊቨርፑል የመጫበር ላይ የመቆሙ ጉዳይ በደንብ በስፋት እየተነሳ ነው የሚገኘው። ከዛ ውጭ ወደ ሌሎች ጉዳዮቻችን ደግሞ ስናቀና ራሱ ሊቨርፑል አንድ ተጫዋች ለማስፈረም ከፍተኛ ጥረት እያደረገ ነው ተብሏል። በርካታ ክለቦች የሚፈልጉትን የክሪስታል ፓላሱን አንበልና ተከላካይ ማርክ ጉዊን ለማስፈረም በሊቨርፑል በኩል ከፍተኛ ጥረት የተደረገ እንዳለ ነው ዴይሊ ሜይል ይዞት የወጣው መረጃ የሚያሳየው። ምናልባትም ደግሞ በሊቨርፑል በኩል ቀጣይ እርምጃዎች ሊደረጉ ይችላሉ ተብሎ ይጠበቃል። በስተመጨረሻም ወደምንመለከተው ጉዳይ እንለፍና የዛሬውን የመረጃ ሰዓታችንን የምናጠናቀቅ ነው የሚሆነው በተለይም በኤቨርተን በኩል ንግግሮች የተደረጉ ነው ተብሏል። ዣረድ ብራንዝዌትን ተጫዋቹን ኮንትራቱን ለማራዘም ንግግሮች የተደረጉ ነው ተብሏል። ተጫዋቹ በተለይም ከአንድ የውድድር አመት በፊት በማንቸስተር ዩናይትድ የሚፈለግ ተጫዋች ነበር። አሁን ደግሞ ተጫዋቹን በተለይም ለረጅም አመታት በክለቡ የሚያቆየውን ውል እንዲፈራረም በሊቨርፑል በኩል ከፍተኛ ጥረት እየተደረገ ነው ተብሏል። በኤቨርተን በኩል ከፍተኛ ጥረት እየተደረገ ነው ተብሏል። ሊቨርፑል ኮኖ ይህንን መረጃ ይዞት የወጣው ውድ ቤተሰቦቻችን እንግዲህ ለዛሬ የያዝናቸውን መረጃዎች እዚህ ጋር እናጠናቅቃለን። እነዚህንና ሌሎች መረጃዎችን ደግሞ ለማግኘት ሰብስክራይብ እያደረጋችሁና የዶል ምልክቷን እየተጫናችሁ ከኛ ጋር እንድትቆዩ እንጋብዛለን። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ አበሬያችሁ ቆይታ አድርግ ያለው መልካም እለተ አርብ፣ መልካም ቀን ተመኘንላችሁ።